ነገር እግዚአብሔርን እያንዳንዱ ወስ ግን በጌታ ምንድን፣ የአብርሽና የሩታ ቤተሰቦች እንኳን ደስ ያላችሁ፣ እንኳን ደስ ያለን። ግሬስ ፋሚሊ ሁላችንም እናጨናንቀው ኮሜንቱን፣ ምክንያቱም ሩታ ከካናዳ ቀርታለች እና ዳግም ጥንዶቹን አብረው ልናያቸው ነው። አብርሽና ሩታ ተመልሰው ዩቲዩብ ላይ አብረው ልናያቸው ነው። ቤተሰቦች እዚህ አዲስ አበባ ላይ አሁን ሁሉም እኔ ተወቃሽ እያደረገ ነው ምናምን እና ከፉ ጋን የመጣሁት ሌላ ሰው ጓደኛ በዚህ መሀል ግን ከሁሉም ከሁሉም የምታሳዝነው ፍቅር ናት። ምክንያቱም እሷ ባዶ ሜዳ ላይ ቀርታለች። ፍቅር ማለት አሁን ተስፋዋ በረሃ ላይ እንደተበተነ አሸዋ ሆኗል። በጣም በሚያሳዝን ሁኔታ የፍቅር ቤተሰቦች በጣም አዝናለሁ። ምክንያቱም ፉአድ የለም፣ አብርሃም የለም። አብርሃም ወደ ፍቅረኛው ወደ ሩታ ይመለሳል፣ ነገሮች ሁሉ ያበቃሉ። እንደሚያስበው ምንም ነገር የለም። ፍቅርና የፍቅር ቤተሰቦች መጽናናቱን እመኛለሁ። በስራ ሰላም ሰላም! ውድና የተከበራችሁ ህዝበታትና ወገንታት ቅመሞችዬ እንዴት ናችሁ? እንደተለመደው ዛሬም በአዲስ ሁኔታ ከች ብለናል። ቤተሰቦች ዛሬ ደስ የሚል ዜና አለ። በአንድ ወገን ለግሬስ ፋሚሊ በጣም ደስ የሚል ዜና አለ። ምክንያቱም ሩታ ቀርታለች ከካናዳ። እንኳን ደስ ያላችሁ እንኳን ደስ ያለን እያላችሁ ኮሜንት ሴክሽኑን አጨናንቁት። በጎን ደግሞ የፍቅር ቤተሰቦች እጅግ በጣም አዝናለሁ። በሚያሳዝን ሁኔታ በዚህ አብርሃም የለም፣ በዚህ ፍቅር የለም፣ በመሀል ደግሞ ድራማውን ሰርቶ የወጣው ብሩክ የለም። በጣም አዝናለሁ ቤተሰቦች ቪዲዮን ከመጀመራችን በፊት ሁላችሁም ሁላችሁም እፈልጋለሁ አንድ ሚሊዮን 379 ሚሊዮን 300 ላይክ እፈልጋለሁ። ሁላችሁም ሰብስክራይብ ያላደረጋችሁ ሰዎች ይህን ቤት ተቀላቀሉት። በተለይ ግሬስ ፋሚሊ ወደፊት ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያኛለ ደህና እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ሰሞኑ የተፈጠረው ነገር ትንሽ የሚያስደስት ነገር በሰው ደስታ የሚደሰት አንቺ ናየው ፍቅር። ምክንያቱም እዚህ ጋር ነገሮች እየተዳፈኑ ይመስላል። አይንሽ ላይ ፍቅር ይታየኛል፣ ከአብርሃም ላይ ፍቅር ይታየኛል። በቀጣይነት ሌሎች ድራማዎች ከተፈጠሩ ፍቅር አብርሃምን አፈቅረዋለሁ ወይ ደግሞ ወደ አብርሃም መመለስ ይፈልጋለሁ ልትል ትችላለች። አብርሽ ተታርቀዋል። በጣም ደስ ብሎኛል። ይህንን ያልኩበት ምክንያት ማንኛውም አይነት ሴት ማንኛውም አይነት ሴት ወንድ ልጅን ካላፈቀረችው በስተቀር ወደሌላ ሴት ልጅ እየሄደ ወይ ደግሞ የሆነ ሪሌሽንሽፑን የመመለስ አዝማሚያ የሚታይባት የምታፈቅረው ሴት ናት። ይቅርታ። በጣም የፍቅር ቤተሰቦች ግን ቪዲዮን ሳየው እናንተ የሆነ ቲንክ ያደረጋችሁት ነገር አለ ብዬ አስባለሁ። ምክንያቱም ሩታና አብርሽ የእውነት እሷ ይቅርታውን ተቀብላ ወይ የእውነት ታርቀው ቢሆን እሷ ጉዞውን ትሰርዝ ነበር የሚል ሀሳብ መጣብኝና ምንድነው፣ ዛሬ ነው የምትሄደው። ዛሬ አራት ሰዓት ላይ ነው አምስት ሰዓት ላይ ከምሽቱ ማለት ነው እና ዛሬ ነው የመጨረሻው ቀን ከኔም ጋር ያላት ነገር ዛሬ ነው የሚታወቀው ማለት አብርሃምንም እሷንም አግኝቻቸው ዛሬ ለማውራት ቀጠሪያቸዋለሁ አንድ ላይ ይምጡ ብቻ ለብቻ ይምጡ አላቅም ማለት አንድ ላይ ቀጠሪያቸዋለሁ ስለዚህ ዛሬ ጎባኖች አንድ ላይ ይገናኛሉ ፍቅርና ሩታ አንድ ላይ ይገናኛሉ ምን ለማድረግ እኔም አልገባኝም ቤተሰቦች እንግዲህ አንድ ላይ ይመጣሉ ብዬ አስቤ ነበር። እንደ ፉና እንደ ሩታ ግን ለብቻው መቷል። አብርሃም ቀድማል። እንግዲህ ና ምንድን ነው ፍቅር? ሁሉ ሰላም፣ ሁሉ አማን፣ ሁሉ ሸጋ። እንኳን ደስ አለ ሰሞኑን ኤአር የሚለውን አይታችሁ የተደሰታችሁ ሰዎች እንኳን ደስ ያላችሁ። ምክንያቱም ደስ በሚል መንገድ እዚህ ሀብሉ ላይ አብርሽ ኤአር የሚለውን ምስል የሚለውን በቅርጽ የተሰራ ሀብል ለብሶት በደስታ ፈገግ እያለ መጥቷል። እነሆ አብርሽና ሩታ የሚታረቁበት ቀን ሩቅ አይደለም። ነገ ወይም ከነገ ወዲህ ይጠብቁት። እንግዲህ የተወሰነ ነገር አይተናል። ሙሉንም እንግዲህ ከአንተ እንሰማለን እንጂ አሁን የነበረውን ሁኔታ እንኳን ደስ ለሚያስብል ኧረ፣ እንዴት ለእሷ እንኳን ደስ አላት። አብርሽ ግን ንጹህ ነው በዚህ መሀል፣ ምክንያቱም እንደዚህ የድሮ ፍቅረኛው ጋር አብሮ እየሆነ ምንም አይነት ስሜት ሊሰማው አልቻለም። ውስጡን እሱ ያውቃል። ነገር ግን እኛ እንደሚታየን፣ እኛ ግሬስ ፋሚሊዎች እንደሚታየን ምንም እየታየው አይደለም ማለት ስቲል ሩታን ይወዳታል። አብረሽ የምትቀጥው ሰው ቢሆን ነበረ ባሽ ግን የሚሄድ ሰው እንኳን ደሳላ አልሽኝ ማለትሽ ብዙ እንትን አያረገው። የተረዳሁት ነገር እሱ አይ በመጀመሪያ ይቅርታ በመባባላችሁ እራሱ መደሰት አለብን። ምንድን ነው አንተ የምታካብደው? ምንም ቢሆን ቤተሰቦች ተመልሰው ተቃቅፈዋል። ምንም በሉኝ ምንም። አሁን እዚህ ጋር ያደረጉት ነገር መልሰው ተቃቅፈዋል እነዚህ ልጆች። ስለዚህ ቅርብ አይደለም እያልኳችሁ ነው። ነገ ወይ ከነገ ወዲያ አብርሽና ፍቅር ተቃቅፈው አብርሽና ይቅርታ ለምንድን ነው እንዴት ነው? አፊ ላይ እንደዚህ ነገር የመጣው አብርሽና ፍቅር? ስቀልድ ነው፣ ስቀልድ ነው። አብርሽና ሩታ ተቃቅፈው ዳግም የምናያቸው ይሆናል። ተስተካከለልሽ? ጨረሽ? ጨርሻለሁ። ያው በነገርኩ ሰዓት ትሄዳለሁ። እሺ ለምን ነበር የጠራሽን? ፍቅር በጥብቅ እንደምትፈልጊ ምናምን ምናምን የጠራሽኝ፣ የምንሄድ ስለሆነ እስኪ ለመጨረሻ ጊዜ ላገኘሽ ብዬ ነው የመጣሁት። ሴት ልጅ ጥበበኛ ናት። ሴት ልጅ ጥበበኛ ናት ስላችሁ ዝም ብዬ አይደለም። ይህን ቪዲዮ ተመልከቱት። ወርቅ ፈጥራችኋል፣ አንቺና አብርሽ ደስ ብሎኛል። እዛ እንኳን ደስ አለሽ፣ እንኳን ደስ አላችሁ ለሁለታችሁ፣ አንድ ላይ አግኝቼ ለማለት አጋጣሚ ስላ ደግሞ ምን የሚባል አባባል አለ መሰለሽ፣ መጀመሪያ ነው እንጂ መጥኖ መደቆስ። አሁን ምን ያረጋል ስጥጥሎ ማንቀስ ሚባል አባባል አለ። ይሄ ነገር እንደሚበላሽ ና እንጂ ህይወት ሌላ መስመር እንደሚይዝ ከገባሽ አስቀድመሽ ሁሉም ነገር ማቆም ነበረብሽ። ዛሬ አሁን አይ ቲንክ እያደረግሽ ያለሽው እኔ እናንተን ነገር ሶልቭ ለማድረግ ስመጣ ነው የኔን ህይወት ያጣሁት እያልሽ ነው። ይሄ ነገር እንደሚሆን ከገባሽ ማቆም ነበር በትክክል ሩታ። አሁን እዚህ ጋር ያረገችው የነበረው ነገር ፍቅር ያለምንም ያለምንም ጥቅም አብርሃምና አንቺን ለመመለስ ነበር። ነገር ግን አንቺ ያልሻት ያለሽው ልክ አይደለም። እንደ ሴት አስበሽ፣ ሴት ልጅ ጥበበኛ ናት። እንደ ሴት አስበሽ ለሷ መስጠት ያለብሽ መልስ ራሱ መጠንቀቅ አለብሽ። እውነት ለመናገር ቤተሰቦች በረብሽ አለቀ። ሰው ህይወት ውስጥ ጀጅ ማድረግ ከሌለብሽ ማድረግ የለብሽም። አለቀ ቢኮዝ እራስሽን እየጎዳሽ ከሆነ ምትችውን ነገር ታደርጊያለሽ። ካልቻልሽ አልቻልሽም፣ ማንም ሊያስገድድሽ አይችልም። ማንም የወት ውስጥ መጥተሽ የሆነ ዲሲሽን ሜክ ለማድረግ መሞከርም ትክክል ነው ብዬ አላሰብም። አይደለ? እኔም እንደዛ ነው የማስበው፣ ግን በዚህ ሰዓት ፍቅር እየሆነች ያለችው ነገር አለ፣ ለእናንተ ማለት ነው። ስለዚህ ፍቅር ልክ ናት ልክ አይደለችም። ነገር ግን ሩታም አሁን እያልሻት ያለበት መንገድ ልከነሽኩ ግን ልክ አደለሽ፣ በዚህ መልኩ አይባልም። ምክንያቱም ማንም ሰው እየሞተ ሌላ ሰውን አያድንም። እኔ እየሞቱኝ አንችል አድንሽ አልችልም ስለሆንኩ እኮ ባለፈው እኮ የነገርሽኝ ንግግር ነው። ምድ የደገምሽልኝ ያለሽው ምንድነው? ባለፈውም ትንሽ ብትቆይ አይ የገባሽ ስላል መሰለኝ ነው። ወደ ጭቅጭቅ ምናምን እየሳብሽኝ ነውና ያው አብርሽ፣ እስካሁን መናገር ያለብን ተናግራለሁ። ማለት እንድትናገሪ የፈለኩትን ተናግረልኛል። አመሰግናለሁ። በቃ ሂድ። እኔና እሷን ጨርሰዋል። እኔ ያለውን ነገር ቤት ስትመጣ እንግዲህ ትነግራለች። ታወራላችሁ። አመጪ ብዙ አጥቶ እሺ ካራሩታ ሙዳ ተያዥ። በእናትሽ ይህ ልጅ እኮ ትላንትና በጋጅ ሽዬ ፊት ይቅርታ ካልሽው ልብሽ ላይ ምንም አይነት የጥላቻ መንፈስ ሊኖር አይገባም። የእውነት ለመናገር ይደብራል፣ በጣም ነው የሚደብረው። ማለት በቃ በጣም ያስተ ያው ሰው እንኳን እንደዚህ የራሱን ህይወት እንትን ላይ እኔም አላምንም አሁን አንቺ ከአብርሃም ጋር ተጣልተሽ እና ፉል ልታስታረቂ ብትመጪ አላምንም ይሄ ሰባዊ አስተሳሰብ ነው ገባሽ ግን እኔ እንጣላለን ወይ እኔ ጋ ይሄ ነገር ይፈጠራል ብዬ አይደለም እስካሁን ይህንን ነገር ያደረግኩት ግን ተፈጠረ ምንም ማድረግ አልችልም እና ሰው ደግሞ እንኳን እንደዚህ እውነቱን ተናግሮ ዋሽቶም ያስታርቃል እና ምን እልሽ ፈልጌ ነው ዋሽቼ ነው እያስታረቁ ያለሁት። እያለች ነው። እባክሽ እባክሽ፣ ሩታ ይቅር በያት እባክሽ። በቃ ግንኙነታችሁ ላይ ውሃ ትገንሽ። በቃ እሱም ማጠፍቷል፣ አንቺ ማጠፍ ተሻለ። ሁላችንም አጥፍተናል። እስካሁን በቃ ሁላችንም እንዳዋቂ ምናም ሆነናል። ገባሽ። እና ምልሽ ፈልጊ ነው። እኔ ማስተካከል የምችለውን ነገር ዝም ብለሽ ረግጣሽ እንድትሄጃል ፈልግም። ሲቀጥል ደግሞ በቃ ህይወታችሁ ኑሩ። እኔ ደግሞ የማን የማን እንትን ነው የሚታየኝ፣ ቤተሰቦች ቤተሰቦች፣ ጭንቅላት ላይ የተቀረስኳት ልጅ አይደለም። ቤተሰቦች የማን እንትን የታየኝ እዚህ ጋር እስክሪን እንትን፣ ዝም ብለሽ ረግጠሽው እንድታይጃ አልፈልግ ስቀጥን፣ በቃ ህይወታችሁ ኑሩ። እስኪ እስኪ፣ ቤተሰቦች እኔ ማስተካከል የምችለውን ነገር ስልኳ ላይ አብርሽ ነው የሚታየኝ። የሩታ ስልክ ላይ በደንብ ይዩት፣ አብርሽ ነው የሚታየኝ። እስካሁን ትወደዋለች፣ እስካሁን ታፈቅረዋለች። መቅረት አለብሽ ሩታ። እንዲ ዝም ብለሽ ረግጠሽ እንድትሄጂ አልፈልግም። ሲቀጥል ደግሞ በቃ ህይወታችሁ ኑሩ። እኔም ደግሞ በምታስብኝ መልክ እንዳሰብሽኝ አንቺ ጭንቅላት ላይ የተቀረስኳት ልጅ አይደለሁም። ማለት በቃ አንቺ ላደርግ የሰራኋቸው ነገሮች ምናምን አንቺ ጭንቅላት ላይ ሌላ ሴት አድርጎ ቀርጦኛል። ዶወሪ ችግር የለም እሱ ነገር ግን ጠሩ እኔ ስሜታዊ ላደረግሽ ምናምን ምና ፈልጌ ሳይሆን ኖርማል የደነደነውን ልብሽ ቢያንስ ትንሽ ካረጋጋውት ብዬ ነው። እና ጉዞ ምናምን አስፈላጊ ነው። ይሄን ል መጨከን እስካሁን ያሳለፍሽው ነገር ምናምን ሌላ ሀገር ሄደሽ ትረሸዋለሽ። እንደው የእውነት ሌላ ሁን፣ ኑሮሽን በትክክል ትመሪያለሽ፣ ትቀጥያለሽ። ስትሄጂ ሁሉም ነገር እኮ እንደነበር አይቀጥልም። ፍቅር ምንድን ነው? እንጀምኩ የመጀመሪያውን የመትሽራስ ተሽኖ አደለ። እባክሽ እባክሽ ሩታ እባክሽ እባክሽ፣ እንዴ ቤት ላይ ራሱ በቅርቡ ቤት ከተመለሽ በኋላ ራሱ ያለኝን ነገር ብሰሚ በጣም ደስ ይለኛል። እና ጽሁፎቹን ብቻ ሳይሆን ቮይሶቹን ብሰሚ በጣም ደስ ይለኛል። እና ምን ልላችሁ ፈ እንዲህ ነው አበል ሴት እንደዚህ ናት። ማስረጃዎችን ይዛለች። በፊት ጀምሮ አብርሃምና ፍቅር እንዴት የሩታና የአብርሽን ፍቅር ለመመለስ እየጣሩ እንደነበር ጥረት እያደረገች ነበር። እኔና አብርሃም ጋር ምንም ነገር የለም። ለእናንተ ሊመስል ይችላል። እኛም ትንሽ በምናደርገው ድርጊት አበዛ ነው። ምክንያቱም በቃ እልህ ምንም ነገር የለም። እንደዚህ ሰው ሊያደርግ አይችልም ምናምን ሰው እውነት ነው እና ቢያንስ ጉዞሽን ባሰርዣት አራዝሚው። ያው እንዳየሽ ልብሽ ደንድኗል። በቃ ምንም ምክንያት መቀበል አልፈለግሽም። ዛሬ ማታ ነው ምትሄጂው። ምንም ነገር ሊያስቀርሽ እንደማይችል አምነሻል። ልብሽ ቆርጧል። በቃ እኔ ላስቀርሽ አልቻልኩ። በቃ ምኛለሁ፣ ላስቀርሽ አልቻልኩ። አስረዝሚልኝ ቢያንስ እና እስካሁን ላደረግኩት ነገር፣ ላስከፋሁሽ ነገር በጣም ይቅርታ። ባለፈውን ብይሻለሁ ከመቀመጨ ከፍ ብዬ ፍቅር ትችያለሽ። እውነት እውነት ትችያለሽ። ኢትስ ኦኬ። አሁን ታይም ላይኖር ይችላል። በኋላም መስማት ካለብኝ እሰማዋለሁ። ሁሉንም ነገር አንድ በአንድ በደንብ የአውራሽ ነገር ደግሞ ልቤ ንጹህ እንዲሆን እና በደንብ መቶ በመቶ እንዳምንሽ ሁሉንም ነገር እሰማዋለሁ፣ አየዋለሁኝ። ኧረ ይማረህ በሉበት ሰዎች ይማረህ በሉ። ጻጻፋችሁትን ነገር ደግሞ በደንብ አሳማኝ ሆኑ አግኝቸዋለሁ እንደኔ እና ችግር የለውም ታሽን ተቀብያለሁኝ። ልብሽን ላፀዳልሽ የምፈልገው ነገር ደግሞ ማለት ነው። እኔ በጣም ገገማ ሰው ነኝ። በቃ ቀኔ ደርሶ ለማራዘም እንትን ብዬሽ ነው የዛሬውን ቀጠሮው ያዝኩት። ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ እኔ እንጃ በእግዚአብሔር በጌታ ብቻ ዛሬ ማታ እሺ፣ አትሂጂ በጌታ እንዴ በእግዚአብሔር ባባትሽ የት ማለት ማመን ያለብኝን ወይም ደግሞ እኔ ደግሞ ያው ስልሽ ሰዓቱ አልደረስንም፣ ነገር በሙሉ አይቼ ያኔ ነው።

ፋሚሊ ለመጨፈር ተዘጋጁ። ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ እወስናለሁ። ግን በዚህ ነገር መቼም አትጸጸችም ያልኩሽንም ነገር እግዚአብሔርን እያንዳንዱ ሲሻለው በጌታ ምንድን ግን አንድ